ብዙ መንግስታዊ ስርዓትን ያሳለፈችው ኢትዮጵያ በዚህም የተለያዩ ርዕዮተ ዓለምን ለማስተናገድ ተገዳለች። ይህ ደግሞ በራሱ በሀገረ መንግስት ግንባታው ላይ ጫና ይፈጥር ነበር። ባለፉት ስርዓቶች ውስጥ ጥቂትም ቢሆን ይስተዋል የነበረው ጽንፈኝነት በትውልድ ውስጥ እያደገ መጥቶም፣ ዛሬ ላይ ስርዓቶቹ ቢፈርሱም አሁንም ግን እንደ ሀገር ዋጋ እያስከፈለ ይገኛል። ከዚህ አኳያ ከገጠመው ስብራት ለማንሰራራት አዲስ አስታራቂ ትርክቶች መገንባት ማስፈለጉን በብልጽግና ፓርቲ የዲሞክራሲ ስርዓት ግንባታ ማዕከል መገጃጀት ዘርፍ ኃላፊ ሚኒስትር አቶ ፍቃዱ ተሰማ ይገልጻሉ። ይህ የጋራ ትርክት የሚለው እሳቤ መሰረቱን አራት ዋና ዋና ጉዳዮች ላይ ማድረጉን በመጠቆም፣ ይሄ አሳራቂ ትርክት መነሻው የሚያደርገው አራት ነገሮችን መነሻ ያደርጋል። አንደኛ የየርንባቸው ትርክቶች እስካሁን የተከተል ነው ውጤት አምጥቷል አላመጡም ነው ሲተነተን ቅድም ከላይ እንደጠቀሰው ውጤት አላመጡም ነው ውጤት ምንድን ነው? ውጤት በምንድን ነው የሚመዘነው ነው። ውጤት የሚመዘነው ብሔረ መንግስት ግንባታን ማጠናቀቅ ነው። ብሔረ መንግስት ግንባታ የሚጠናቀቅ ከሆነ ሀገረ መንግስት ጠንካራ ይሆናል ነው። ሀገረ መንግስቱም ላይ ጥያቄ ይነሳል፣ መሬት ላይ ያለውን ተጨባጭ ሁኔታ መሰረት ስለማያደርጉ ከእነዚህ ትምህርት መውሰድ አለብን ነው። ሁለተኛ ከሀገራችንና ባህራዊ ሁኔታ መነሳት አለበት ነው። ሶስተኛው ከጽንፍ መውጣት አለበት ነው። ከውጥረት ጫፍና ጫፍ መቆም አለበት ነው። ሌላው ከመፈራረጅ መውጣት አለበት ነው። ኢትዮጵያውያን ባለፉባቸው የፖለቲካ ሪኦተ አለም መፈረካከስና አንዱ ሌላውን መውቀስ ላይ እንዲወድቁ አድርጓቸው ቆይቷል። ስለዚህ እነዚህን ወደ አንድ የሚያመጣ አስተሳሰብ መኖር ወይም መተግበር ይኖርበታል የሚሉት ሚኒስትሩም፣ ይህም አስተሳሰብ በኢትዮጵያውያን የጋራ መስማማት ህገ መንግስታዊ መሰረት ያለው ብሔራዊነት መገንባት ሲሆን ይህም ለጠንካራና ዲሞክራሲያዊ የሆነች ሀገር ለመፍጠር የሚረዳ ነው ይላሉ። ብሔራዊነት ማለት አሰሳሳሪ አሰባሳቢ ብዝሀ ማንነትን የሚቀበል ሀገራዊ አንድነትም እንዲጸና የሚያደርግ ብዝሀ ማንነቶችን ተቀብሎ ጠንካራ ህብረ ብሔራዊ አንድነት መመስረት ነው። በውጤቱም ከፍጹማዊ አንድነትም ከፍጹማዊ ልዩነትም የተለየ ህብረ ብሔራዊት፣ ፌዴራላዊት፣ ዲሞክራሲያዊት የሆነች ጠንካራ ኢትዮጵያን ማጽናት ነው ማለት ነው። የብሔራዊ ትርክት መሰረቱ በዋናነት ይሄ ነው። ለምን ብሔራዊ ትርክት አስፈለገን የሚለውን ደግሞ ማንሳት ተገቢ ነው። አንዱ አማካይ በመሆኑ ነው። መበጣጠስ አለብንም ብሎ አምንም፣ በአንድ እንትን ደግሞ መጨፍለቅ አለብንም ብሎ አምንም። ጥላቻን ደግሞ አይሰብክም። ጎልደሚን የመሀሉን መንገድ የሚከተል አማካዩን መንገድ የሚከተል እንደገና ያለርንበትን አዲስ መንገድ የሚከተል ነው። የርንባቸው መንገዶች በውጤታቸው እንደሚታወቀው ስለሆነ ማለት ነው። ከባለፈው ታሪክ መማር መልካሙን በማስቀጠል የተሻለች ሀገር መፍጠር ትልቁ ዓላማ መሆን አለበት ያሉት ሚኒስትሩም ለዚህም ደግሞ የሁሉም ኢትዮጵያውያን አበርክቶ የታከለበት መሆን እንዳለበት ነው እየገለጹት። ያለፈው ታሪክ ጥሩ ነገር እናስቀጥላለን፣ መጥፎ ነገር እንማርበታለን። ለበቀልና ለቁዘማ እንጠቀምበት ከሚለያዩን ነገር ደግሞ የሚያስተሳስሩ ነገር ስለሚበዛ የሚያስተሳስሩን ትናንቶች፣ ዛሬዎችና ነገዎች ላይ መስራት አለብን። ከልዩነት ይልቅ በአስተሳሳሪ ጉዳዮች ላይ መስራት አለብን ብሎ ያስባል። ኢትዮጵያ የሁሉም ደም፣ የሁሉም አጥንት፣ የሁሉም ላብ የምትገነባ ሀገር ናት። የቆየችውን በዚሁ ነው፣ ወደፊትም ብልጽግና ይረጋገጣል ተብሎ የሚታሰበው አንዳችም ሳይጎሉ ሁሉም ላቡን ኮንትሪቢዩት አርጎ ወይም ደግሞ አበርክቶ አድርጎ የሚያጸናት አገር ትሆናለች ብለን ነው የምናስበው ማለት ነው።